ይታደሉታል እንጂ አይታገሉትም። የሚባሉ እኮ እውነት ነው። ትክክለኛ ዳይመንዳችን ጋር ነው ማለት ነው ያገኘ ነው። የዛሬው ደግሞ እጅግ በጣም ይለያል ማለት ነው። ከንጉሳችን ጋር አስራ አንድ ሰዓት ጠብቆ እንብላለች። ሰላሙ አሌይኩም ወረሀመቱላ በረከቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ? ሰላም ሰላም፣ ክርስቲያኑ ገነች ባላችሁበት አላ ሰላም ያርጋችሁ። ማሻላ ተባረከላ። ዳይማንዳችን እርግቧ፣ እርግባችን፣ የእኛ ጨረቃ፣ የኛ አደይ አበባ በአዲስ ነገር ጠብቁኝ፣ አስራ አንድ ሰዓት ብላለች። ሰሞኑን እንግዲህ እኮ በቃ አልተቻሉም፣ አልተቻሉም እንዲህ ፋትራ እኮ እያሰጡን፣ አሁንማ በቃ ትንፋሽ ራሱ እያጠረ ነው ማለት ነው። አልተቻሉም፣ እነዚህ ሁለት ልጆች አልተቻሉም፣ አልተቻሉም። የትላንትናው ቪዲዮ ራሱ በቃ ወላሂ ከመጀመሪያው ጀምሬ እስከሚጨርሱ ድረስ በስስት እያየውኝ ነበረ። እሱ ደግሞ ጉድ ስንል ዛሬ ደግሞ ከንጉሳችን ጋር ጠብቁኝ፣ ንጉሴን ይዤ ልመጣ አስራ አንድ ሰዓት ቀጠሮ ይዣለው እያለች ነው። እንግዲህ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ የዳይመንዷ ፋሚሊዎች፣ ብዝት ብዝዝት በሉ ማለት ነው። እኛም ቤት ብዙ፣ እሷም ቤት ብዙ ሆኑ፣ እኛም ቤት ብዙ ሆኑ። ተያይዘን ወደፊት እንሄድ ማለት ነው። እና እንግዲህ አስራ አንድ ሰዓትን በጉጉት እየጠበቅን ንጉሷን ይዛልን ልትመጣ ቃል ገብታለናለች ማለት ነው። የእኛ ዳይመንድ እርግቧ ማለት ነው። እንኳን ደስ ያላችሁ። ፈኪ ፈኪ እያላችሁ እንግዲህ እንደተለመደው በየኮመንቱ አድምቁት ማለት ነው። አድምቁት ጠላቶቻችንን መድረሻ እናሳጣቸው ማለት ነው። በቃ ትንፋሽ አሳጥሰናቸው ልም ይበሉ እና እንኳን ደስ ያላችሁ ውድ ቤተሰብ ዛሬው የዛሬው ያበደ ነው ያበደ ነው። የእኛ ዳይመንድ መታልናለች። እኔ እጅግ በጣም ደስ ብሎኛል ማለት ነው። የፈኪ ደስታ ስለተመለሰ እጅግ ደስ ብሎኛል ማለት ነው። የፈኪ ቤተሰቦች እንኳን ደስ ያላችሁ። እኔ ከመጀመሪያው ሳይም ስሰራም ከመጀመሪያው ስጥ ከመጨረሻው በ በፈገግታና በሳቅ ነው እንትን የምለው የሰው ደስታ የሚያስደስታችሁ፣ እንኳን ደስ ያላችሁ። ለዚህ ለቤት አዲስ ከሆኗች ሰብስክራይብ ሼር በማድረግ አስራ አንድ ሰዓትን እንጠብቅ ማለት ነው። እስኪ ዛሬ ደግሞ በምን ይሆን የመጡልን ትላንትና እንግዲህ አንድ አመታቸውን አክብረው አክብሮላት ቃል ገብቶላትም ነበረ። እኔ እናንቺ ሁለት ወር ይቀረናል አንድ አመታችን ልናከብር የዛ ሰዓት ደግሞ ብሎ ቃል ገብቶላት ነበር። እንግዲህ ያንን ቃል እሷትን የምትፈጽመው ቀድማ ሰርፕራይዝ ታድርገው እሱ ይሁን ባይታወቅምም፣ ያው ቃል ተገባብተዋል ማለት ነው የተገናኙበትን አንድ አመታቸውን ሊያከብሩት። ዛሬ ደግሞ በአዲስ ነገር ስለመጡ ደስ ብሎኛል።